ሰላም ተመልካቾቻችን ካሪቡ አውቶሞቲቭ ፕሮግራማችን ተጀምሯል። አዋጭን የሚያክል እድሜ ያለው ኮሚኒቲ ቤዝድ የሆነ ይሄ ማህበረሰብ አቀፍ የሆነ ተቋም ትልቅ ተቋም የለም። ወለዱስ አድጓል፣ እዛው ባለበት ነው ያለው። 25 የሚባል መኪና የለም። ህጉን ካላሻሻልከው፣ በኤሌክትሪክ ኃይል የሚሰራ ተሽከርካሪ ከ5 ከ6 ዓመት በኋላ የባትሪ ወጪ ያለው። በአምስት ቀን ውስጥ ገንዘብ እንከፍላለን ካልን እንከፍላለን። ተሽከርካሪ ሲገዙ እናንተ ከመረጣችሁበት ቦታ ብቻ እንዲገዙ ይገደዳሉ። ብድርን አሳድገ ቁጠባን ካላሳደግ ከየተሳምጥተን እናበድረዋለን። ድሮ ሪሴል ቫሉ ስላለውን የሚያተርፉት አሁን ደግሞ አሮጌ መኪና ከገበያም እየወጣ ነው። አንድ ተበዳሪ ከዚህ ዓለም በሞት ቢለይ እኛ እየሰበሰብን የምንሰጠው ገንዘብ የሕዝብ ገንዘብ ነው። ከስምንት ሺህ በላይ መኪኖች በአዋጭ ብድር የተሰጡ ናቸው። ብዙ መኪና ሻጮች ፕሮፎርማ መስጠት አይፈልጉ አይፈልጉም። ሐሙስ ምሽት ሶስት ሰዓት ላይ በአርትስ ቴሌቪዥን ይጠብቁ። ካሪቡ አውቶሞቲቭ